ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ የፕሮግራማችን ቤተሰቦች፣ ይህ አብዲራዋት ዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች እንደ ሁሉ ጊዜው በሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን በቀጥታ ወደ ስታንፎርድ ብሪጅ ነው የምናመራው፣ እና በቼልሲ ዙሪያ ስላሉ አንዳንድ የዝውውር መረጃዎች በዚህ ፕሮግራም በትኩረት እናነሳለን። ከኛ ጋር ቆይታ ስታደርጉ ወቅታዊ የቼልሲ የዝውውር መረጃዎችን ታደምጣላችሁ። ቼልሲ እንግዲህ ወጣቶችን ማስፈረሙን አጠናክሮ ቀጥሏል። በዚህኛው ሳመር ብቻ ወደ ስብስቡ የሚያካትተው ማለት ቀደም ብሎ አስፈርሟቸው በዚህኛው የዝውውር መስኮት ሪጅስተር ወደ ክለቡ የሚያደርጋቸው ወይም ወደ ስብስቡ የሚያካትታቸው ወጣት ተጫዋቾች እንኳን ወደ አምስት ስድስት ተጫዋች ያደርጋል። ለምሳሌ ከቀናት በፊት በክለብ ወርልድ ካፕ የመጀመሪያ ጨዋታውን ተቀይሮ በመግባት ግብ ለሆነ ኳስ አመቻችቶ ማቀበል የቻለው ሌም ዴላፕን ከኢፕስዊች ታውን፣ እንዲሁም ስቲቫው ይህንንም ተጫዋች ኢንተር ፓልሜራስ በ34.5 ሚሊዮን ፓውንድ ወደ ስብስቡ አካቷል። ዳሪዮ ኢሴጎ ይሄን ተጫዋች በነገራችን ላይ የዚህ ፕሮግራም ውድ አድማጮች፣ የቼልሲ ደጋፊዎች ምናልባት በውድድር ውስጥ ወይም በቀደም ብሎ በፕሪሚየር ሊግ ምናምን ከመመልከታችሁ በፊት እስቲ የተወሰነ የዩቲዩብ ቪዲዮን ተመልከቱ። ምን ያክል አቅም እንዳለው በውሰት በስፔን ቆይቶ የስፖርቲንግ ሊዝበን የነበረ ከጆቫኒ ኩዌንዳ ጋር እኩል የፈረመ ነው። ጆቫኒ ኩዌንዳ እንደምታውቁት 2026 ነው ቼልሲ የሚቀላቀለው። እንዲሁም ከቀናት በፊት ከስትራስበርግ በ15 ሚሊዮን ዩሮ ያስፈረሙት መሀመዱ ሳር እንዲሁም ከኢንዲፔንዴንቴ ኬንድሪ ፒያዝ ወደ ሳንቶስ ውሰት የሰጡት ዴቪድ ዋሽንግተንን ጨምሮ እነዚህ ተጫዋቾች ዘንድሮ ወደ ቼልሲ ይመለሳሉ። አብዛኛው ተጫዋች ቀደም ብለው ፈርመው እዛው በፈረሙበት ክለብ በውሰት የቆዩ፣ ሌም ዴላፕ ስቲቫው በውሰት ቆይቶ ሌም ዴላፕ እና ዳሪዮስ ኢሴጎ በዚህ በውድድር ዓመቱ መሀል ላይ የፈረሙ አሁን ክለቡን የተቀላቀሉ ናቸው እና ሌም ዴላፕን እንግዲህ እንደተከፈተ በመጀመሪያ የሳመሬ ዝውውር መስኮት ያስፈረሙት ተጫዋች ነው። ቼልሲ አሁንም ይቀጥላል ማስፈረሙን አያቆሙም። በደንብ አጠናክሮ ይቀጥላል እና አሁንም የቼልሲዎች ፕላን ሲነር ተጫዋቾችን ወደ ስብስቡ ከማምጣት ይልቅ ቡድኑን በዘላቂነት በአስተማማኝ ስብስብ መገንባት ነው። ለዚህ ደግሞ አስተማማኝ የሆነ አሰልጣኝ ወጣቶችን በማሳደግ በወጣቶች እድገት ላይ ለረጅም ጊዜ ለበርካታ ጊዜ መስራት የቻለ በልምዱ ከፍ ያለ በወጣቶች እግር ኳስ ላይ በቼልሲ የመጀመሪያ አመት የውድድር ቆይታው ዩኤፋ ኮንፈረንስ ሊግን እና በሻምፒዮንስ ሊግ ለሻምፒዮንስ ሊግ ውድድር የሚያበቃውን ፖዚሽን ይዞ ማጠናቀቅ የቻለው ኤንዞ ማሬስካ። አሁን ቼልሲ እንግዲህ በክለብ ወርልድ ካፕ ነው የሚገኘው። ይህንን ተከትሎ ታዲያ ክለቡ ቡድኑ በክለብ ወርልድ ካፕ ላይ ይቆይ እንጂ የክለቡ አስተዳዳሪዎች ገበያ ላይ ነው ያሉት። ቼልሲ ፕላኑ ሰፊ ነው፣ ፕላኑ ትልቅ ነው። በአንድ በሁለት ተጫዋች ፊርማ ብቻ የሚያበቃ አይደለም። አስቡት፣ እነዚህ ስድስት ተስፈኛ ከዋክብት ከዓለም ሀገራት ውስጥ መልምለው ማምጣት ችለዋል። አሁንም የቼልሲ ፕሮጀክት ይቀጥላልና በቀጣይ እንግዲህ የቼልሲ ትኩረት የሳበ የዝውውር ሂደት በደንብ እንመለከታለን በስፋት የመጀመሪያው እንግዲህ ከሰሞኑን በተለያዩ ፕሮግራሞች ስለ ቼልሲ በሰራነባቸው በውስጥ ባነሳናቸው ጉዳዮች ላይ ደጋግመን ስናነሳ የነበረው የቦሩሲያ ዶርቱመንዱ ጂሚ ቦያጊተን የጊዜያት ጉዳይ እንጂ የጊዜ ጉዳይ ወይም የቀናት ጉዳይ እንጂ ይሄ ተጫዋች የቼልሲ ንብረት የመሆኑ ጉዳይ የማይቀር ጂሚ ቦያ ጌተን እንደምታውቁት በዶርትመንድ አመርቂ እንቅስቃሴ አሳይቶ በተለይ የሊቨርፑል ኃላፊዎች በቅርበት ተከታትለውት ለማስፈረም ተደጋጋሚ ጥያቄና ጥረት አድርገው ያልቻሉት ማለት ተጫዋቹ በዛው ለመቆየት በተለይ የተጠናቀቀው የውድድር አመት ሊቨርፑሎች ጂሚ ቦያ ጊተንን ለማምጣት እስከ መጨረሻው ድረስ ጥረት አድርገው፣ ተጫዋቹም ለመልቀቅ ፈቃደኛ አልነበረም። በተጨማሪም ደግሞ የዶርቱመንድ ፍላጎትም ተጫዋቹን አንድ የውድድር አመት በክለቡ ማቆየት ነው። ይሄ ተጫዋች እንግዲህ ሀያ አመቱ ላይ ነው የሚገኘው። በዚህ ሀያ አመቱ እንግዲህ በርካታ ጨዋታዎችን እያደረገ አሁን እንግዲህ የቼልሲ ንብረት የመሆኑ ጉዳይ የጊዜ ጉዳይ ነው። ድርድሮች እንደቀጠሉ ነው። ይሄ እንግሊዛዊ ተጫዋች በቦሩሲያ ዶርቱመንድ ለረጅም ጊዜ ቆይቷል። ከአካዳሚ ጀምሮ ሀያ አመቱ ነው። ረጅም ጊዜ በዶርትሙንድ ቤት ሲቆይ ደግሞ ተጫዋቹ ያሳየው እድገትና ብቃት በአምስቱ ትላልቅ ሊጎች የሚገኙ ክለቦች በአጠቃላይ ዓይናቸውን ወደዚህ ተጫዋች ጥለዋል። በነገራችን ላይ ጄሚ ቦያጊተን በወጣት ወይም በአካዳሚ መያዝ ከጀመረበት ጊዜ አንስቶ ለመጀመሪያ ጊዜ በአካዳሚ የተያዘው በሬዲንግ ነው። ከሬዲንግ በኋላ በቀጥታ ወደ ኮባሃም ወደ ቼልሲ የአካዳሚ ማዕከል ነው የተጓዘው፣ እና በቼልሲ ለአንድ አመት ቆይቷል። በነገራችን ላይ ጂሚ ቦያጊተን ሞክሮት አይ እድገቱን በሬዲንግ እንዲያጠናቅቅ ብለው መልሰው ለሬዲንግ ሰጡት፣ ቼልሲዎች ከሬዲንግ በኋላ ማንቸስተር ሲቲዎች በ2018-19 ይሄ የውድድር አመት ማለት ኤንዞ ማሬስካ የመጀመሪያ ኮንትራቱን ከሲቲዎች ጋር የፈረመበት የውድድር አመት ማለት ነው። ስለዚህ ከዚህ ዝውውር ጀርባ የኤንዞ ማሬስካ እጅ አለበት ማለት ነው። ሁለት ሺ አስራ ስምንት አስራ ዘጠኝ እስከ ሁለት ሺ ሀያ ሀያ አንድ የውድድር አመት ድረስ ጂሚ ቦያጌተን የቆየው በማንቸስተር ሲቲ የታዳጊዎች ማዕከል። ይሄ ማለት ደግሞ በወቅቱ የኤንዞ ማሬስካ ስራ የነበረው የማንቸስተር ሲቲ ወጣት ተጫዋቾች የማብቃት ስራ ኤሊት ፉትቦል ዴቨሎፕመንት ዋና ኃላፊ በመሆን ማናጀር በመሆን ሲሰራ የነበረበት ወቅት ነው። በዛም ወቅት ነው እንግዲህ እነ ኮል ፓልመር እነ ኦስካር ቦብ የነ ፊልፎደን እድገት ወደ ዋናው ቡድን በይበልጥ ተሻሽሎ የቀረቡበት በርካታ ተጫዋቾች፣ እነ ሮሚዮ ላቪያ እነ ሌም ዴላፕ አንድ ላይ የነበሩበት ወቅት ማለት ነው። ስለዚህ የጂሚ ቦያጊተን የኋላ ገጽን ስትመለከቱ ከቼልሲ ጋር ቀጥተኛ ግንኙነት ያለው ወይም በቼልሲ ባህል ውስጥ አንዴ ገብቶ መውጣት የቻለ ወጣት የ20 ዓመት ባለብዙ ተስጦ ቴክኒካል ፈጣን ተጫዋች ነው። በግሌ በቅርብ ዓመት ውስጥ ካዩቸው ወጣት የክንፍ ተጫዋቾች ውስጥ በተለይ እንግሊዛዊ ሆኖ እንደዚህ ተጫዋች እምቅ አቅም ያለው የድሪብል እስኪሉ በዛ ላይ በ20 ዓመቱ ታይሚንግ አጠባበቁ የሚያስደንቅ ነው። በተለይ በዘንድሮ የውድድር ዓመት በሻምፒዮንስ ሊግ አይታችሁት ከሆነ የሚያስቆጠራቸው ግቦች ማራኪ ግብ ከኤሪያ ውጪ ከቦክስ ውጭ ያስቆጥራል። በቦክስ ውስጥም በተለይ የድሪብልና የፔዳላደው ቴክኒክ የሚያስደንቅ ነው። እና ይህን ወጣት ተጫዋች ቼልሲ ለማስፈረም ተቃርቧል። ከተጫዋቹ ጋር ያለውን የግል ስምምነት ከፈጸመ 15 ቀናት አልፎታል። ነገር ግን ክለብ ከክለብ ጋር በሚያደርጉት ድርድር እንግዲህ ሻጭ ክለቦች መቼም ቢሆን ጥቅማቸውን አስከብረው ነው ተጫዋችን መልቀቅ የሚፈልጉት። ስለዚህ አሁን ላይ የጂሚ ቦያ ጌተን ዋጋ ቦሩሲያ ዶርቱመንድ የሚፈልገው 50 ሚሊዮን ፓውንድ ነው። ቼልሲ ደግሞ 42 ሚሊዮን ፓውንድ ሲደመር 5 ሚሊዮን ፓውንድ አቅርቦ ውድቅ ተደርጎበታል። የተሻሻለ ክፍያ ይዞ እንደሚመጣ ይጠበቃል። ያ የተሻሻለውም ክፍያ በቦሩሲያ ዶርቱመንድ ዘንድ ተቀባይነት እንደሚያገኝም በአብዛኛው ይጠበቃል። እና ስለዚህ ተጫዋች እስቲ የተወሰኑ ተጨማሪ ነጥቦችን እናንሳ። እና ይሄ ተጫዋች በቦሩሲያ ዶርትመንድ ከመቶ በላይ ጨዋታዎችን ማድረግ ችሏል። በክንፍ በኩል የሚጫወት በተለይ የግራውን የሜዳ ክፍል ይዞ መጫወት የሚችል በአማራጭነት ደግሞ በቀኙም የሜዳ ክፍል በቦሩሲያ ዶርትመንድ ኒኮ ኮቫችም፣ እንዲሁም የተለያዩ አሰልጣኞች በቦታው ላይ ሲሞክሩት ተመልክተናል። ባለፈውም የውድድር አመት እና በአጠቃላይ ወደ መቶ ሰባት ጨዋታዎችን ማድረግ የቻለ ከሰላሳ በላይ ግቦች ላይ በቀጥታ ተሳትፎ ማድረግ የቻለ ገና ወጣት የሃያ ዓመት እንግሊዛዊ ተጫዋች ነው። እንግዲህ ቼልሲዎች በድርድር አቅማቸው ተደራድረው እንግዲህ ይህን ተጫዋች የራሳቸው ለማድረግ የመጨረሻ ጥረታቸውን በዚህ ሳምንት መጨረሻ አካባቢ በዝውውሩ ላይ አንድ መቋጫ ያለ ደረጃ ይደርሳሉ ተብሎ ይጠበቃልና የጊዜ ጉዳይ እንጂ ይሄ ተጫዋች የቼልሲ ንብረት የመሆኑ ጉዳይ አጠያቂ አይደለም። ጂሚ ቦያ ጌተን እንግዲህ በሰማያዊዎቹ ቤት በሰማያዊ ማሊያ በቀጣይ የውድድር አመት የምንመለከተው ተጫዋች ነው። ምናልባት ተጫዋቹን በደንብ ለመመልከት እንግዲህ በክለብ ወርልድ ካፕ ከቦሩሲያ ዶርትመንድ ጋር አብሮ በዚህ ውድድር ላይ ነው የሚገኘው እና ዶርትመንድ ባለው ጨዋታ የቼልሲ ደጋፊዎች ይህን ተጫዋች መመልከት ትችላላችሁ። ጂሚ ቦያጊተን የሰማያዎቹ ሌላኛው ወጣት ፈርጥ ቀጣይ በዓለም እግር ኳስ ይነግሳሉ ተብሎ ከሚጠበቁ ብዙ ተስፋ ከተጣለባቸው ወጣት ተጫዋቾች ተርታ አንዱና ሌላኛው እንግሊዛዊ ተጫዋች ነው። እንግዲህ ቼልሲዎች ለማስፈረም የተቃረቡት እንግሊዛዊ ወጣት ተጫዋች በተጨማሪም በሌላ በኩል ቼልሲ እንግዲህ በተመሳሳይ ቦታ ጥራታቸውን ከፍ ለማድረግ ያላቸውን አማራጭ በደንብ ለማጎልበት እና የቼልሲ ትልቁ ፕላን ለቀጣይ አስር ከሰባት እስከ አስር አመት ቡድኑ ስቴብል የሆነና በውጥነት ጠንካራ የዩሮፒያን ቡድንን መገንባት ነው። ስለዚህ ወጣቶች ላይ ታርጌት ማድረጉ በአብዛኛው የቼልሲ ደጋፊዎች በተለይ በለንደን የሚገኙ የክሊር ላይ ካፒታልና የቱድ ቦይሊ የቢዝነስ አሰራር እንጂ ተጫዋቾችን ረጅም ከስድስት እስከ ስምንት ዘጠኝ አመት ኮንትራት እያስፈረሙ በቀጣይ ቼልሲ ከተገለገለባቸውን በኋላ እንኳን ለመሸጥ ቢያስብ ትርፋማ የሚያደርገውን የቢዝነስ አሰራር እንጂ ቡድኑን ወደ ውጤታማነት ለማምጣት አይደለም በሚል ይታማሉ። ነገር ግን የሚታየው እውነታ ደግሞ ከዛ የራቀ ይመስላል። ምክንያቱም ክለቡ ውጤት እንደሚያስፈልገው በተለይ ወደ ዩሮፒያን ውድድር መመለሱን ተከትሎ ጥራቱን ከፍ ለማድረግ በገበያ ላይ እንግዲህ በዛ ፖዚሽን ላይ ያለውን ክፍተት በተለይ ጀይደን ሳንቾ ወደ ማንቸስተር ዩናይትድ ተመልሷል። በቦታው ላይ እንግዲህ ቼልሲ የውድድር አመቱ ሁለተኛ ዙር ላይ ከጉዳት ከተመለሰ በኋላ እዛ ፖዚሽን ላይ ኖኒ ማድዌኬን ነው እየተጠቀመ የሚገኘውና ተፈጥሯዊ የቦታው ተጫዋችን ነው። በገበያ ላይ እየተመለከተ የሚገኘው እና የመጀመሪያ ተቀዳሚ ምርጫቸውም ለማስፈረም የተቃረቡት ጂሚ ቦያጊተንን ነው። እስቲ በቀጣይ ዝውውሩ ሲጠናቀቅ ደግሞ በይበልጥ ስለ ዝውውሩ እና ስለ ተጫዋቹ የተለየ ዘገባ ይዘንላችሁ ምን መጣ ይሆናል። ሌላኛው ታርጌታቸው እንግዲህ ቼልሲ በሊዮን የሚገኘውን ከማንቸስተር ዩናይትድ ጋር በኢሮፓ ሊግ ሊዮን እና ማንቸስተር ዩናይትድ ባደረጉበት ጨዋታ ያ የማንቸስተር አስደናቂ ካምባክ በተደረገበት ጨዋታ እንግዲህ ሊዮን በጎዶሎ ማንቸስተር ላይ ካምባክ አድርጎ ውጤቱን ሲቀይር ትልቁ አቅም የነበረው ተጫዋች ራያን ቸርኪ ትኩረት የሳበው ጎን ለጎን ግን፣ ከራያን ቸርኪ ባልተናነሰ ሁኔታ አቅሙን በደንብ ማሳየት የቻለው ያ ጨዋታ ለተጫዋቹ አሁን ለምነግራችሁ ተጫዋች ራሱን በትላልቅ ውድድሮች ላይ አጉልቶ ማሳየቱ እና የቼልሲ መልማዮች የዊኒስተርሊን ትኩረት እንደሳበ የላውረንስ ስቲዋርትና ና ዊኒስተርሊ ትኩረታቸው በአንዴ የተሳበበት የቼልሲ ስፖርቲንግ ዳይሬክተሮች እንዲሁም የምልመላ ክፍል አባላቶችን ትኩረት የሳበበትን እንቅስቃሴ ያሳየው እንግዲህ ማሊክ ፎፋና ነው፣ የሊዮኑ የግራ ክንፍ ተጫዋች። ይህም ተጫዋች ከጂሚ ቦያጊተን ጋር ተመሳሳይ ፖዚሽን የሚጫወት፣ ቼልሲ ሁለቱንም አስፈረም ነው የሚፈልገው። ሁለቱንም ነገር ግን በሁለት የተለያየ ስትራቴጂ ነው ማስፈረም የሚፈልገው። ሁለት የተለያየ ስትራቴጂ ለሁለቱ ተጫዋቾች መጠቀም ነው የሚፈልገው። ጂሚ ቦያጊተን ወዲያው በዚህ የዝውውር መስኮት ወደ ቼልሲ እንዲመጣ ነው። ማሊክ ፎፋናን ግን ቼልሲ ሁለት አይነት መንገድ ለመጠቀም አስቧል። ካስፈረመ በኋላ በተለይ ሊዮን በቀጣይ የውድድር ዓመት 25 26 ተጫዋቹ ጤንነቱ ከተጠበቀ ማገልገል የሚችል ከሆነ አብዛኛውን ጨዋታ ከሰባ ስምንት ደቂቃ በኋላ በላይ እንዲያገለግል ውላይ ሰፍሮ ተጫዋቹን ካስፈረመ በኋላ እዛው በውሰት ለመስጠት ነው። ነገር ግን የተጫራች ክለቦች መብዛትን ተመልክቶ ቼልሲ እንዲህ አይነት ድርድሮች ሂደት ስለሚኖራቸው በተለይ የሊቨርፑል ጠንካራ ፍላጎት በማሊክ ፎፋና ላይ መታየቱ ቼልሲዎች በፍጥነት ይህን ዝውውር በቅልጥፍና እንግዲህ ለማጠናቀቅና የራሳቸው ለማድረግ ከሊዮን ጋር ይፋዊ ድርድር ጀምረዋል። ቼልሲ የሚያወጣውን ገንዘብ ካያችሁ በርካታ ያለ ተጫዋች እያመጣ ነው፣ ግን ያወጣው ገንዘብ በጣም አነስተኛ ነው። አሁን ለጂሚ ቦያጊተን ቼልሲ የተጋነነ ክፍያ ከፈለ ከተባለ 49 ሚሊዮን ፓውንድ ነው። ሁለተኛው ኦፈር ይቀርባል ወይም ተቀባይነት ያገኛል ተብሎ የሚጠበቀው በሁለተኛ ደረጃ ደግሞ ለማሊክ ፎፋና በተመሳሳይ ተቀራራቢ ገንዘብ ወደ 40 ሚሊዮን ፓውንድ አካባቢ ለመክፈል ነው። ስለዚህ ቼልሲ ሁለቱን ጥራት ያላቸው ወጣት የወደፊት ብዙ ኃላፊነት የሚጠብቃቸው ባለ ብዙ ተስጦ ወጣት ተጫዋቾች በደንብ ቢሰራባቸው ደግሞ ትልቅ ደረጃ ሊደርሱ እንደሚችሉ ቼልሲዎች እንግዲህ አምነውባቸው እነዚህ ተጫዋቾች ለኢንቨስት ለማድረግ የቦያጊተን ዝውውር ኦልሞስት ተቃርቧል። በጣም የማሊክ ፎፋና ደግሞ ከትናንት ምሽት ጀምሮ በይፋ በሁለቱ ክለቦች መካከል ድርድር ተጀምሯል። ቼልሲ ይህንንም ተጫዋች የማስፈረም እድሉ በጣም ሰፊ እንደሆነ በእንግሊዝም በፈረንሳይም የሚወጡ ዘገባዎች ያሳያሉ። ነገር ግን ሊቨርፑል ዘግይቶ ቢሆንም ወደዚህ ዝውውር በይፋ ተቀላቅሏል። ምናልባት ቼልሲዎች ይህን ዝውውር በፍጥነት የማያጠናቀቁ ከሆነ ሊቨርፑል ይህን ዝውውር ሃይጃክ ለማድረግ ከበስተጀርባ እየሰራ ነው የሚገኘው። ይህም የዝውውር ሂደት እንግዲህ ትኩረት ይስባል። ምሽት ላይ ከተሰሙ ግን ሌሎች በቼልሲ በኩል ከወጡ መረጃዎች ውስጥ አንድ አስገራሚ መረጃ እየተሰማ ነው የሚገኘው። በተለይ ቼልሲ የእንግሊዝ ክለብ ተፎካካሪ ክለቦችን የዝውውር ሂደት በመጥለፍ የሚያክለው ክለብ የለም። ለምሳሌ እያንዳንዱን ተጫዋች መጥቀስ እንችላለን። ከሮሚዮ ላቪያ ሞሲካ ሴዶ ከሊቨርፑል የነጠቀበት መንገድ ሙካይሎ ሞድሪክን ከአርሴናል በርካታ ተጫዋቾችን መጥቀስ እንችላለን። ቼልሲ የነጠቃቸውን ኔቶን ከማንቸስተር ሲቲ ከአርሴናል በፍጥነትና በቅልጥፍና በመንጠቅ አንድን ተጫዋች ሲፈልጉ እንዴት ቼልሲዎች ገፍተው እንደሚሄዱ ይታወቃል። ይሄ የድርድር ኳሊቲያቸው ደግሞ የሁለቱ ስራ አስኪያጆችን የድርድር አቅም ነው የሚያሳየው ቶም ዊኒስተርሊ እና ላውረንት ስቲዋርት የሚባሉ በሁለት ስፖርቲንግ ዳይሬክተር ነው ቼልሲ የሚተዳደረው። እና እነዚህ ባለሙያዎች እንግዲህ አሁን አንድ የዝውውር ሂደት ለመጥለፍ ቅድመ ዝግጅት እያደረጉ እንደሆነ ተሰምቷል። ከትናንትና ጀምሮ በሊቨርፑል ዘገባ ላይ ካነሳናቸው ጉዳዮች መካከል ጁዋው ፔድሮን ኒውካስሎች ለማስፈረም መቃረባቸው ሲነገር ነበር። በሰባ ሚሊየን ሚሊዮን ፓውንድ በአጠቃላይ ፓኬጁ አሁን ላይ እንግዲህ በተርም የሚከፈል እንደ ብቃቱ ታይቶ እስከ ሰባ ሚሊዮን ፓውንድ የሚሄድ ወደ 59 ሚሊዮን ፓውንድ ለተጫዋቹ ለመክፈልና እና ይሄን የዝውውር ሂደት ለማድረግ ቼልሲዎች ይቅርታ፣ ኒውካስሎች እየሰሩ እንደሆነ ተሰምቶ ነበር። ይሄ ዝውውር ሂደት እንግዲህ የፈነዳው ከአሌክሳንደር ኢሳቅና ሊቨርፑል ጋር በተያያዘ እየወጡ ባሉ መረጃዎች ነው። ሊቨርፑሎች የኢሳቅን ዝውውር ለማድረግ ተጫዋቹን የማግባባት ስራ መጀመራቸው ከተሰማ ጊዜ ጀምሮ ኒውካስሎች እንግዲህ ተጫዋቹን እንደማያቆዩት ተረድተው ከወዲሁ ቅድመ ዝግጅት እያደረጉ ነው የሚል መረጃ ተሰምቶ ነበር እና በስተመጨረሻም ይሄ መረጃ ከፍ ብሎ ኒውካስሎች ጆአዎ ፔድሮን እንደሚያስፈርሙ ተማምነው የድርድሩን ሂደት እያደረጉ ሳለ ነው እንግዲህ አሁን ቼልሲ ይህን ዝውውር ለመጥለፍ በፍጥነት ከብራይተን ጋር ድርድር የጀመረው ቼልሲ እና ብራይተን ደግሞ የላቀ ግንኙነት አላቸው። በተለያዩ የተጫዋቾች ዝውውር ለምሳሌ ቼልሲ የኩኩሬያን ዝውውር ሲጠልፍ ከማንቸስተር ሲቲ የብራይተን ኃላፊዎችን በማግባባት ነው እና ከማንቸስተር ሲቲ የተሻለ የሰባት ሚሊዮን ፓውንድ ክፍያ ከፍሎ ነው ኩኩሬያንም ያስፈረመው። በተመሳሳይ የሞሲ ካይሴዶንም ዝውውር ሌሎችንም ዝውውሮችን ሲያደርጉ ቼልሲዎች በፍጥነት አክቲቭ በመሆን እዛ ዝውውር ላይ የላቀ ተደራዳሪነትን አቅም ተጠቅመው ነው የሚያስፈርሙትና አሁን እንግዲህ የጆዋው ፔድሮን ዝውውር ለመጥለፍ ቼልሲዎች ወዲያውኑ ዝውውሩን የተቀላቀሉትና በተጫዋቹ ወገን በኩል ያሉት ማናገራቸው፣ በተጨማሪ ብራይተንን ለማናገር ጊዜና ሰዓት መርጠው ቀጠሮ እንደተያዘና ብራይተን ምናልባት የቼልሲን ጥያቄ ሊቀበል የሚችልበትን ሁለት የተለያዩ ክራይቴሪያዎችን አስቀምጠዋል ነው የሚለው ዘገባው። እንደሚለው ከሆነ ቼልሲ ውስጥ ብራይተን የሚፈልገው ተጫዋች አለ። ስሙ ባይጠቀስም ያን ተጫዋች እንግዲህ የድርድሩ አካል ለማድረግ ቼልሲዎች እየሰሩ ነው የሚገኙት እና ያ ተጫዋች ደግሞ በዚህም ወቅት በቼልሲ የሚፈለግ ተጫዋች አይደለም። የተጫዋቹ ስም አልተገለጸም። ነገር ግን ይህን የድርድር ሂደት በመጠቀም ቼልሲ ታይሚንግና ዲሲዥን ላይ የተዋጣለት ክለብ ስለሆነ በዝውውር የፈለጉትን ተጫዋቾች ታርጌት ያደርጉ እንጂ የጊዜ ጉዳይ ቢፈጅባቸው ድርድሮች እንጂ ቼልሲዎች የማስፈረም አቅማቸው አሁንም የተለየ ነውና ቼልሲ የጆዋው ፔድሮን ዝውውር ለመጥለፍ ቅድመ ዝግጅት እያደረገ ነው። ዝውውሩን ተቀላቅሏል። ቼልሲ የመጥለፍ እድሉ ሰፊ እንደሆነ የለንደኑ ዘጋቢ ለቼልሲ ቅርብ የሆነው ቤን ጃኮብስን ጨምሮ እና አሌክስ ኮክም በቶክ ስፖርት ይህን ጉዳይ እያጋሩት ነው የሚገኘው። አትሌቲክስ ላይ የተወሰነ ሩመርስ ተጽፏል። ጉዳዩ ዛሬ ዴቨሎፕ አድርጎ እንግዲህ ዝርዝር ጉዳዮች እንደሚወጡ እየተጠበቀ ነው የሚገኘውና እና ቼልሲ ከየትኛውም ጊዜ በላይ በጆዋው ፔድሮ ዝውውር ላይ ትኩረት አድርጎ ዝውውሩን ለመጥለፍ እየሰራ እንደሆነ ተሰምቷል። በአጠቃላይ ማሊክ ፎፋና፣ ጂሚ ቦያጊተን እንዲሁም ጆዋው ፔድሮ በስታምፎርድ ብሪጅ በሰማያዊው ማሊያ ልናያቸው እንደምንችል ከወዲሁ የቼልሲ ንቃት የዝውውር ሂደት እያስመለከቱ ነው የሚገኙት እና ቼልሲያውንም ራሱን ማጠናከር ራሱን መጠገን፣ አጠናከው ቀጥሎበታል። የፊት መስመሩን ዝውውር ከጨረሰ በኋላ በቀጥታ ትኩረቱ የሚሆነው የተከላካይ ስፍራ ማጠናከር ነው። ቼልሲ በቀጣይ ቀናት ፔትሮቪችን እዛው ለስትራስበርግ ለመሸጥ ይስማማል ተብሎ ይጠበቃል። ሌሎች ተጫዋቾችም ከቼልሲ ይለቃሉ ተብሎ ይጠበቃሉ። በተለይ ወደ ሰባት ስምንት ስተርሊንግ ከፓሪስ ባላጋ ቻለባም ጭምር ተካቶልበታል። በርካታ ተጫዋቾችን ቼልሲ ለመሸኘሽ ለሽያጭ ለማውጣት ተዘጋጅቷል እና ቼልሲ ሌላኛው የዝውውር መስኮት ቢዚ ነው የሚያሳልፍበት ነው። ስለዚህ ቀጣይ ጊዜያት እንግዲህ ሰማያዎቹ በየውድድር ዓመቱ በየዝውውር መስኮቱ አዳዲስ ፊቶችን የማየታቸው ጉዳይ የማይቀር ስለዚህ ቼልሲ ወደ ዩኤፋ ሻምፒየንስ ሊግ መመለሱ በይበልጥ ለኢንቨስትመንት ጠቅሞታልና አሁንም ወጣት ተጫዋቾችን ማደኑን አጠናክሮ ቀጥሏል። ቼልሲ የዝውውር ኢላማዎች እንግዲህ አሁን ላይ እነዚህ ሶስት ወጣት ተጫዋቾች ሆነዋል። በቀጣይ ቼልሲ ምን ያክል ርቀት ይሄዳል የሚለውን ደግሞ ተመልክተን አጠናከን ዘገባዎችን ወደ እናንተ ይዘምን መጣ ይሆናል። ፕሮግራማችን ላይክ አድርጉ፣ አዲስ ቆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ በሱፐርታንክስ ድጋፍ አድርጉ። ከዚህ ቀደም የማንቸስተር ዩናይትድን ከዛን ከዛ ቀደም ብለም ደግሞ በአርሴናል ዙሪያ ተመሳሳይ አይነት ዘገባ ወደ እናንተ አድርሰናል። ከንጋት ጀምሮ ከእናንተ ጋር ቆይታ ያደረግነው እኔና አባ ነበርን። ሰላም ቆዩ።